ማመን የጌታን መከራዎች ማሰብ ነው ይላል። ንስሐ የሚገባ ሰው ክርስቶስን ይመስላል። የመጀመሪያው እንዴት ንስሐ ልቋ አካል አንድ ሰው የመጀመሪያው ክፍል ማመን ነው። ኃጢአትን ማመን ከቁርባን ብትከለከል እንኳን ከቁርባን ከለከለኝ አትበል። አምላኬ ከለከለ ካህኑ ከለከለኛ አትበል። የከለከለ ስራዬ ነው። በዚህ ቦታ የቄደር ጥምቀት አለ ይባልበት አልሰማችሁ? በጋራ ዝብሎ ተሰብስቦ ጉዞ ሄዶ አምሳ ስልሳ መቶ ቆይ ህዝቡ ይሰብሰብ ተብሎ ቄደር ተጠምቆ በግል ምን አናገርም ብለው ስልሳ ሰባ መቶ ሆኖ አንድ ጊዜ ወደ አንድ ቦታ ሄዶ መጻፈ ቀደር ተጠምቆ ንሳው ተሰርዮላል ብሎ ደግሞ መጣበት፣ ደግሞ ተጀምሯል የጅምላ ንሳ ማለት ነው። ቤተ ክርስቲያን እንዲህ ዓይነት ሥርዓት የላትም አንደኛ፣ እንዴት ነው ንሳ መገባው እንዴት ነው የምመለሰው አላውቅም ይልሰዋል። ሁለተኛ ኃጢአት ለመናገር በጣም አፍራለሁ፣ ስለማፍር ማንም ከማያውቀኝ ቦታ ሄጄ ንስሐ ገብቼ ነው መጣ የሚል አለ። በአንድ ቀን ጨርሶ ይመጣል ሄዶ። ሦስተኛው ማንነቱ ከማይታወቅበት ማን መሆኑን ከማያውቀው ብቻ ምልክቱን አየ እንዲህ ሆነው በሚፈልጉት ቦታ ሄደው ተናግረው አንዳንዶቹም ተፈትነው አንዳንዶቹም ደግሞ የሚገባውን ተምረው የሚመጡም ይኖራሉ። በሌላ መንገድ ደግሞ አሁን የመጣው ምንድን ነው፣ መመለስ ምን ችግር አለ ንስሐ በግል ምን አናገርም ብለው ስልሳ ሰባ መቶ ሆኖ አንድ ጊዜ ወደ አንድ ቦታ ሄዶ መጽሐፈ ቀደር ተጠምቆ ንስሐው ተሰርዮልሃል ብሎ ወደ የሚመጣበት ደግሞ ተጀምሯል። የጅምላ ንስሐ ማለት ነው። ቤተ ክርስቲያን እንዲህ ዓይነት ስርዓት የላትም ስርዓት የላትም። ብዙ ጊዜ ግን በዚህ ቦታ የቄደር ጥምቀት አለ የሚባልበት አልሰማችሁ? በጋራ ዝብሎ ተሰብስቦ ጉዞ ሄዶ አምሳ ስልሳ መቶ ቆይ ህዝቡ ይሰብሰብ ተብሎ ቄደር ተጠምቆ ንሳ መግባት አለ እንዴ? ቄደር እኮ የሚጠመቀው ለአቅመ ቄደር የሚያበቃ ኃጢአቱን፣ ለካህኑ ዘርዝሮ ተናግሮ በግሉ የሚሰጠው ስግደቱ፣ ጾሙ፣ ሱባኤው እሱን ላጠናቀቀ ነው የሚከናወን፣ በጋራ አይደለም። አንዳንዱም በቃ ንስሐ ብገባም ከነበሩበት ኃጢአት መውጣት ስለማልችል የእኔ መመለስ የእኔ ንስሐ መግባት ምን ይጠቅመኛል የሚልም ደግሞ አለ። ቤተ ክርስቲያን ይህንን በምን መንገድ ታስተምራለች? አንደኛ እንዴት ንስሐ ልግባ፣ እንዴት ልመለስ ካልን ቅድም የነገርኋቸው መግቢያ ላይ አምስት ነገሮችን ያዟቸው አምስት ነገሮች ማመን፣ ማመን፣ መጸጸት፣ መጥላት፣ ወደ እግዚአብሔር መቅረብ፣ ወደ ካህኑ መቅረብ። ማመን ያልሁት ምንን ማመን ጎበዝ? ኃጢአትን። የመጀመሪያው እንዴት ንስሐ ይግባ ካል አንድ ሰው የመጀመሪያው ክፍል ማመን ነው። ኃጢአትን ማመን ነው። ከዚያ በኋላ ወደ የት ሊሄድ ካለ፣ ሁለተኛው ክፍሉ ደግሞ መጸጸት ነው። ለምን ሰራሁት? ኃጢአቱን ካመነ ይጸጸትበታል። ለምንድን ነው የሰራሁት? ሶስተኛው ለምን ሰራሁት ካለ በኋላ መጥላት ይጀምራል። በቃ ይህን ኃጢአት አሁን አልሰራውም። ባመነው ኃጢአት ተጸጸተ፣ በጸጸተው ኃጢአት ይህንን መጥላት ይጀምራል። አራተኛው ወደ ቤተክርስቲያን ገብርቦ ማልቀስ ነው። አምስተኛው እግዚአብሔር ይቅርብ እያለው ሂድ ለካህኑ ተናገር ነው የሚለው አይደል? መጨረሻ ላይ ዳግመኛ አትበድል፣ ግን ሂድና ራስን ለካህን አሳይ፣ ለማንም ለማን አትናገር ነው የሚለው የመጨረሻው። ካህኑ ፊት ይቀርባል። ስለዚህ አንዱ ይሄ ነው። ኃጢአቴን አፍራለሁ፣ እፈራለሁ፣ እንዴት ልናገር የሚል ሰው ደግሞ እንዲህ ያለ ሰው ምሳሌው ክርስቶስን ነው የሚመስል ማንን ነው የሚመስል? እ ንስሐም ይገባ ሰው ክርስቶስን ይመስላል። ይሄ ማለት ምን ማለት ነው እንዴ ክርስቶስ ንስሐ ይገባል ማለት አይደለም። ምን በደል አለበትና? ምንስ የባህሪ ገንዘቡ አምላክነቱ፣ ጌትነቱ ስልጣኑ፣ በምንድን ነው ሊመስል የሚችለው? ካለን ምናልባት ክርስቶስ ተላልፎ የተሰጠ እሱ ያለበደሉ በደሉ በፈቃዱ ነው እሱ ያለ ምን ዋልኋቸው ያለበደሉ በፈቃዱ ተላልፎ ተሰጠ። እኛ ደግሞ በበደላችን በፈቃዳችን ተላልፈን ተሰጠን። እሱ ያለ በደሉ ተላልፎ ተሰጠ ማለት አልበደለም። በእኛ በደል ምክንያት ግን በአደባባይ ቆሞ ተከሰሰ። እኛ በአደባባይ ቆመን ክሳችንን ምንናገረው ምን ሰማው? በበደላችን ነው። እሱ አልበደለም። ሳይበድል ግን አይሁድ በደሉን አነበቡ። ይሄን ይሄን ይሄን በድሏል ብለው፣ እኛ ደግሞ ይህንን የምንናገር ደግሞ በድለን ነው። ግን አንባቢው በአደባባይ በፊቱ የቆመ ሰው አይደለም። እኛውን ሁነን የምናነበቡ እኛውኑንን የምናነበው እሱ ያለበደሉ በፈቃዱ እኛ በበደላችን በፈቃዳችን። እሱ እኛን ለማዳን ነው፣ እኛ ደግሞ ራሳችንን ለማዳን ነው። ተላልፎ የተሰጠው እኛን ለማዳን ነው፣ ተላልፈን የተሰጠነው ራሳችንን ለማዳን ነው። ተላልፈን እንዴት ተሰጠን? ለማን ካላችሁ፣ ያው እንደምታዩት አንድ ነገር ልንገራቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለሙን ለማዳን በፈቃዱ ራሱን ተላልፎ ተሰጠ። ተላልፎ ሳይሰጥ ዓለምን ማዳንም ይችላል፣ ዓለሙን ማዳን ይችላል። እንዲሁ ግን ተላልፎ ተሰጠ። በእኛ በደል እኛውኑ ምን እንዳንል ነው ምጾም እኔ ምጸልየው እኔ ምሰግደው እኔ እውኑ ራሴን አሳልፌ መናገር ለምን አስፈለገ? መዳን ምችለው እኔ ሆኑ ከሆኑ ለምንድን ነው የምናገር እንዳንል፣ እንዲህ በማለት ተናገረ። አንደኛ የማቴዎስ ወንጌል ምዕራፍ 8 ቁጥር 4 ሁለተኛ የማርቆስ ወንጌል ምዕራፍ 1 ቁጥር 41 አራት ሶስተኛ የሉቃስ ወንጌል ምዕራፍ 5 ቁጥር 14 የማቴዎስ ወንጌል ምዕራፍ 8 የማርቆስ ወንጌል ምዕራፍ አንድ የሉቃስ ወንጌል ምዕራፍ አምስት ሶስቱም በተመሳሳይ ራሳችንን ተላልፈን በካህኑ እጅ እንድንሰጥ የተናገረ ራሱ ባለቤት ነው። ሶስቱም ቃላቶች ሄደህ ራስህን ለካህና ሳይ፣ ሄደህ ራስህን ለካህና ሳይ፣ ሄደህ ራስህን ለካህና ሳይ ማለት ነው። የማቴዎስ ወንጌልም የማርቆስ ወንጌልም የሉቃስ ወንጌልም ሁሉም ራስን ለካህን መናዘዝ ምን አስፈለገ ካሏችሁ የክርስቶስ ትምህርት ነው። ካህን አያስፈልግም፣ ሊቀ ካህኑ እሱ ብቻ ነው የሚል ሰው ቢኖር ምን ነው፣ እኔ ብቻ ነኝ አላለም። ለሐዋርያት ወንጌልን ሲያስተምር ራስህን ሂደ ለካህን አሳ ያለ እሱ ነው። ሂድ ተናገር፣ ተመለስ፣ እመልስሃለሁ የሚጸልይ ንሳ የሚገባ እሱ ሲሆን ሳያፍር ሳይፈራ በፈቃዱ ራሱን አሳልፎ በካህኑ ፊት ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ አላፈረም፣ እርቃኑን ሆኗል። በመስቀል ሲሰቀል ያንን እርቃኑን አድርገው ሲሰቅሉት ሲገርፉት፣ ፈተና ሲያጸኑበት አላፈረም። ለምን የኛን በደል ተሸክሟል ያሳዘነው ያስጨነቀው ለመከራ ያበቃው ለፈተና ያበቃው ለግርፋት ያበቃው ለውርደት ያበቃው ለስቅላት ያበቃው ለሞት ያበቃው የኛ በደል ነው ያለ በደሉ በእኛ በደል እርቃኑን ከሆነ በበደላችን ምክንያት እኛ ኃጢአታችንን ገልጠን ብናሳይ ምንድን ነው ውርደቱ? ለኛ ሲል ተዋረደ ካልነ ራሳችን ለራሳችንስ ኃጢአትን በመናገር ያውም እንደሱ መከራ የለም። ተነሳይም ሳይፈራ ሳያፍር ራሱን በሰቂለ ሕሊና አድርጎ ይላል። ክርስቶስ በመስቀል ሰቅሎ ነው የሚል ራሱን እሱ በመስቀል ተሰቅሎ፣ አንተ ደግሞ በሰቂለ ሕሊና ሁነህ ህሊናህን ስቀለው፣ መስቀል ላይ አድርገህ የው መከራ ላይ አድርገህ የው ያን ጊዜ የተሸሸገውን ማንነትን ተናገር፣ ማንነትን ተናገር። የዕዳ ደብዳቤ ብለው አንብበዋል፣ ጽፈዋል፣ በመስቀሉ ላይ ጽፈውታል ይላል። አንተም መልሰኝ ለማለት የምትመለስበትን ልትመለስ የፈለግበትን የበደልኸውን በደልህን ቁመህ ይሄን ይሄን ይሄን ሰርቻለሁ ብለህ አንተ ሆኑ ተናገር። ክርስቶስ በፈቃዱ ቢሆንም አይሁድ ከሰውት ነው። አንተ ግን በአይሁድ አልተከሰስህም። ራስህ ነ ከሳሹ። ክርስቶስን በአደባባይ ነው ያቆሙት፣ ብዙ ሕዝብ ባለበት፣ ዳኞች በተሰየሙበት። አንተ ግን ብቻህን ሆነ ለአንድ ካህን ነው፣ በአደባባይ እንኳን አይደለም። አንብበው ያለ ለመመለስ በምስጢር እኮ ነው ተናገር ያለው፣ ለአንድ ሰው ብቻውን ብንበድል አንድ ሰው ብቻህን ሆነ ንገረው ነው የሚል በአደባባይ አላለም ለምን ስለማያመን ለምንድን ነው ወንድምህ ቢበድልህ ብቻህን ሆነ ንገረው ለምን አለን ለምን በህዝብ መካከል ተናገርህ ለምን አላለንም እንዳያፍር ለማመን እንዳይቸገር በአደባባይማ ሞት ይሻለኛል አልናገርም እንዳይል ብቻህን ሆነ ስትነግረው? ያን ጊዜ አረ እኔ ነኝ የበደልሁ ይልሃል ለምን በብዙዎች ፊት አልዋረድም ስለሚል ክርስቶስ በብዙሃኑ በአይሁድ አደባባይ ቆሞ እርቃኑን ሆኖ ከተዋረደ፣ አንተ ኃጢአትህን ተናግረ በደልህን ተናዘ በአንድ ካህንና በእግዚአብሔር ቤት ብትናገር ምኑ ነው የበደለ? ምኑ ነው የሚያሳፍረ? ይልና በሰቀለህና እውነት ተመለስ። ስትመለስ መመለስ ይችላል። እንመለስ፣ ንስሐ እንግባ። ተነሳ የሚመስለው ማን ነው ቢባል፣ አምላኬ አላያችሁትም እንዴ ቅዱሳንን፣ ቅዱስ ጴጥሮስ ሲሰቀል፣ ሌሎቹም ቅዱሳን ሲሰቀሉ፣ እነ ቅዱስ ጊዮርጊስን በስቅላት ሲቀጡ፣ መከራ ሲያበዙባቸው ከመከራቸው ውርደት ይልቅ ይላል። ያውም እኔ በጣም የዚህ ሰማይ ታሪክ በጣም ነው የሚገርመኝ። አምላኬ ሆይ እንዳንተ እንዴት እንዳንተ ትሰቀላለሁ? እንዴት አንተ በተላለፍበት መንገድ ይሄዳል? የተጨነቁት ያስጨነቃቸው የእሱ መከራ እንደኛ መከራ ሊሆን አይገባውም፣ ወይም ደግሞ ከእሱ ጋር በመከራ ልንወዳደር አንድ ልንሆን አንችልም። ይህን ነው ያሉት። የዚያንን ሰማየት በጣም የሚገርመውን የጲላጦስን ታሪክ አላያችሁትም? ከደሙ ንጹህ ነው ያለው ጲላጦስ እኮ በክርስቶስ መስቀል ተሰቅሏል። ይህን ታሪክ ታውቃላችሁ? በክርስቶስ መስቀል ተሰቅሏል። ስማ ጲላጦስ በተባለ መጽሐፍ ሊቆ አባር ያቆስ በደረሰው መጽሐፍ ላይ አንብቡት። እዚያ ላይ አለ እና ምን ያለው የአምላኬ ሥጋ በተሰቀለበት ከተቀበረበት መስቀሉን አውጥተው እንዲህ ነው ያለው። የአምላኬ ሥጋ በተሰቀለበት የእኔ ሥጋ ሊሰቀል አይገባም። ከበርባን ጋር ተባብረው ትናንትና አንተ እንዳትፈታ ከደሙ ንጹህ ሲል የነበረ እሱ ነው። መጀመሪያ እሱ ይሰቀል ተብሎ እኮ ተወስኖበታል። የሕይወት ታሪኩ በሰፊው አይነገርም። እዚያ መጽሐፍ ላይ ግን የክርስቶስ መከራ በሚገርም ተጽፏል። አይገባኝም ነው ያለው። ለእኔ ሲል እርቃኑን ሆኖ ከተሰቀለ ፈተና አንድ ካለፈ እኔ ኃጢአቴን ገልጬ ብናገርም ምኑ ነው? መልሰን፣ አቤቱ ጌታ ሆይ አንተ መልሰን፣ እኛም እንመለሳለን። ይህን ነው ማሰብ መመለሳችንን፣ መመለሱን፣ መሰማታችንን፣ እንባችን መታበሳችን፣ በፊቱ ቆመን ጸሎታችን መቀበሉን ኃጢአታችን ትዝ አይበለም ስንናገር፣ ንስሐ ስንገባ፣ ስንመለስ አቤቱ ይቀርበለን ስንል እናስበው የሚገባው በደላችን አይልም። ያስጨንቃልበት እንዴት ነው የምናገር? አይደለም ልቀጥል። መመለስስ እንመለሳለን፣ መልሶ መላልሶ መበደል እንበድለዋለን። ታዲያ ምን ይጠቅመናል? የመጀመሪያው በደላችንን አምነን ስርየተ ኃጢአት ካገኘን በኋላ ሰይጣን መልሶ መላልሶ ኃጢአት ቢያሰራን ምን እናድርግ እሺ መመለስ እንመለስ፣ ግን እንመለስበታለን። ይቅር እንባባላለን፣ ተመልሰን እንጣላለን። ንስሐ እንገባለን፣ ተመልሰን ኃጢአት እንሰራለን። ለምን? ምን እናድርግ? በቃ እኔ የዚህ ኃጢአት ልወጣ አልቻሉም የምንል ብዙዎቹ ነን። ምን እናድርግ? እሺ መልሰኝ አሉ። ተመለሱ፣ ግን ተመለሱበት ወደ ነበሩበት። ምን ላድርግ? የመጀመሪያው ኃጢአትን ማመን ንስሐ መግባት ክርስቶስ እንደሠራ ጥምቀት አንዲት አይደለችም፣ አንዲት አይደለችም። ለዚህ ነው ኃጢአትን ማመን የጌታን መከራዎች ማሰብ ነው ይላል። መልሰህ መላልሰህ ኃጢአት እየሰራንሳ የምትገባ ከሆነ ማሰብ ያለብን ምን ዋጋ አለው ይለውን አየለም። የክርስቶስን መከራ አሰብ። እሱን አንድ መከራ ብቻ አልገጠመውም። ብዙ የመከራ አይነቶችን ተቀብሏል። ግርፋቱን ሲያልፈው መሰደቡን ሲያልፈው፣ ግርፋቱን፣ ራቁትነትን፣ መገፈፍን፣ መታሰርን፣ መሰቀልን እንዲህ ባሉ መከራዎች ነው ያለፈው። አንተም አንዱን ኃጢአት አልፈ በአንዱ ኃጢአት ስትወድቅ ያን ጊዜ እሱ እየወደቀ እየተነሳ በመከራ እየወደቀ እየተነሳ ከሆነ እኔም አምላኬ በኃጢአት እየወደቁ በንሳ መለሳለሁና መልሰኝ በለው ያንተን መከራዎች ነው ማሰብ። አንተ ለእኔ ስትል ነው እኔ በበደሌ ነው መወድቀው የምነሳው። አንተ በመከራዎች ነው በአንዱ መከራ ስታለፍ አንዱ መከራ አንዱ ስትነሳ አንዱ ቦታ ላይ ይህን ሆነሃል የምትወድቀው የምትነሳው በመከራ ውስጥ ሆነ ለኔ ነው። እኔ ደግሞ በኃጢአት ውስጥ ሆኜ ቆጥሬ በማልጨርሰው ሰው ኃጢአት ውስጥ ወድቃለሁ እነሳለሁና አቤቱ ጌታ ሆይ መልሰን እኛም እንመለሳለን። ኃጢአቱን ባመነ ቁጥር የክርስቶስን መከራ ይመን ነው የሚለው። አንዱን ኃጢአት አልፈ አንዱ ስታምን መከራውን አልፈ መከራውን አስበው፣ ፈተናውን አልፈ ፈተናውን አስበው። አንተ መከራ ተፈራረቀብህ ለኔ ስትል፣ እኔ ደግሞ አንተ ለኔ መከራ ተቀብለህ ኃጢአት ተፈራረቀብኝ። መልሰኝ፣ እመለሳለሁ በለው፣ ትችላለህ በለው። ኃጢአቱን በሚያምንበት ጊዜ ያን ጊዜ ይላል አንደኛ በየሰዓቱ የሚገጥመው ነገር ንስሐ ይሆነዋል ይህን ኃጢአት ሰራው ሲል በዚያ ውስጥ ምን ይገጥመዋል አይ ይህን አሁንም ሰራው አንደኛ እየተፈረደበት ነው ሁለተኛ እየተቀጣ ነው ሦስተኛ እየተመለሰ ነው መልሰን ከቁርባን ብትከለከል እንኳን ከቁርባን ከለከለኝ አትበል አምላኬ ከለከለ ካህኑ ከለከለኝ አትበል የከለከለኝ ስራዬ ነው በል መልሰን ይህንን ይነግረናል። ለዚህ አይደል ምሳሌ 24 16 ላይ ጻድቅ ስንት ጊዜ ይወድቃል እ ሰባት ጊዜ ምን ይላል ይወድቃል። ስንት ጊዜ ይነሳል? ይነሳል አይቀድምም። ይወድቃል ነው የሚቀድመው። ሰባት ጊዜ ይነሳል ሰባት ጊዜ ይወድቃል አይደለም የሚለው። ይወድቃል ይላል ይነሳል። በኃጢአት ይወድቃል በንስሓ ይነሳል ይመለሳል። መነሳቱን ነው የሚያየው። መውደቋ የለም መነሳቱ፣ ኃጢአቱ መስራቱ አይደለ መመለሱ። መመለሳችንን ላይ ነው ማተኮር ያለብን። እንዴት ንስሓ ልግባን አይተናል። ኃጢአትን ማመን እንዳለ ሆኖ አንደኛ እንመል፣ ሁለተኛ እንጸጸት፣ ሶስተኛ እንመለስ። የመጨረሻው ምናልባት አንድ ነገር ልንገራችሁ ስንመለስ ይችልበታል ምን አልኋችሁ እ ይችልበታል ሰዓታት አይፈጅበትም ጊዜያት አይፈጁበትም ብዙ ዘመናት አይጨረሱበትም ስለ አንድ በጣም በጣም በጣም ከባድ ኃጢአት የሰራ ስለ አንድ ሰው ልንገራችሁ ዜና አበው በተባለ መጽሐፍ ላይ የተሰራ ነው እና አባ ጳውሚን የሚባል የበቃ ቅዱስ ነው አባጳው ሚን በጣም የበቃ ነው። ከነሱ መካከል ግን በጣም በኃጢአት በጣም የደከመ ፈተና የበዛበት አንድ ሰው ሄደ። አባቴ መመለስ እፈልጋለሁ አለ። ምን ማለት መመለስ ፈልጋለሁ እባካችሁ ይመልሱኝ አለ። ምን ነው ልጄ? ቃ የሰራሁት ኃጢአት አለን። ኃጢአቱን ተናገረ ተናገረ ተናገረና ሶስት አመት ጠንካራ ንሳ ይስጡኛላቸው። ስንት አመት አሁን መልሱኝ ብሎ ሄደ መመለስ ፈልጋለሁ አለና ንሳውንም አንሰጠ ራሱ ሶስት አመት ይስጡኛላቸው። ቅጣቱ ሶስት አመትም ሲያንሰይ ነው። ከዚያ ወይ ቤሎ አረጋዊ ብዙ ሆቶ አባጣሚ ብዙ ነው አሉት። ስንት ነው አሉት። ብዙ ነው አሉት አሁንም ቀጠለ። ዓመታቱን ቀነሰው። ውይ ልጄ ብዙ ነው አሉት። አሁንም ኃጢአቱን ተናገረ ብዙ ነው አሉት። ቀጠለና አሁንም አብረው ያሉ ቅዱሳን አብረው የተሰበሰቡት ወይ ቢሉላ ላለው አሃው አርባ ዕለት ያክሎ አርባ ቀን ይበቃዋል አሉት እኒህ ቅዱስ አባት ግን ውይ ብዙ ነው አሉ። ምን አሉ? አሁን ሌሎቹ ምናሉ አሉ። አብረ ያሉት አይ አርባ ቀን ይሁን፣ ብዙ ነው። በኋላ ምን ላድርግ አላቸው? ንስሐ ወደ ሚገባው ሰው ፊታቸውን መለስ አደረጉና ሰው በፍጹም ልቡ ንስሐ ከገባ ከተጸጸተ፣ ወደ ቀደመው ኃጢአቱ ለመመለስ ካልወሰነ፣ ካላሰበ፣ ካልተመለሰ ሶስት ቀን ይበቃል። ስንት ቀን ይበቃል ከልቡ ነው የመጣ ከውስጥ ከልቡ ሶስት ቀን ይበቃዋል ለምን አንደኛ ከልቡ ነው የመጣው የተመለሰው ሁለተኛ በእንባ የታጀበ ነው ሶስተኛ በጣም የተሰበረ ልብ ነው ያለው ሶስት ቀን ይበቃል እግዚአብሔር ስንመለስ ነገሮችን ለማስተካከል ሶስት ቀን ብቻ አይደለም፣ ሶስት ደቂቃም ይበቃዋል። ከልብ እንመለስ፣ ከልብ እንመለስ። የመጨረሻው ብንመለስ ምን እንጠቀማለን? አንደኛ እግዚአብሔር ይቅር ይለናል። ምን ይለናል? ይቅር ይለናል። ሁለተኛ በመላእክት ከተማ ሳይቀር ታላቅ ደስታ ይሆናል። ሶስተኛ መንግሥተ ሰማያትን እንወርሳለን። አራተኛ የገነትን ጣዕም እናጣጥመዋለን። አምስተኛ መከራውን መሸከም እንችላለን። መከራ ቢኖር ቀላል ነው፣ ቀላል ነው። ለሰማዕታት ድንጋዩን ገለባ አድርጎላቸዋል። ምን አድርጎላቸዋል? ገለባ ስላቸው ገለባ ሆነ ማለት አይደለም፣ እንደ ገለባ እንደ አንድ ብናኝ ገለባ ቀላል አድርጎ ክብሩን እንጂ መከራውን አላሳያቸውም። ውግረቱም፣ እሳቱም፣ ስለቱም፣ ሰቆቃውም ሁሉንም ነገር እንዲሸከሙት ያደርግና ግን በደስታ እንዲቀበሉት ያደርጋቸዋል። ምክንያቱም ያን አቀለለና ሚያሳያቸው ጣዕሙን ሚያሳያቸው ቸርነቱን ሚያሳያቸው መንግሥተ ሰማያትን የሚያሳያቸው እግዚአብሔር ከእነሱ ጋር መሆኑ፣ ሰማዕታትን፣ ቅዱሳንን እመቤታችን ከእነሱ ጋር መሆኗል። በዚህ መንገድ ነው ያሳየን። አቤቱ መልሰን እኛም እንመለሳለን እንበለው ይችላል። እግዚአብሔር ከመከራ ስጋ ከመከራ ነፍስ ወደ ድነተ ሥጋ ወደ ድነተ ነፍስ፣ ከሞት ወደ ህይወት፣ ከፈተና እግዚአብሔር ፈተናውን አልፈን ወደ በጎ ነገር እንዲመልሰን የምንጾመው ነቢያት የጾሙትን ጾም አዳም የጾመውን ጾም እመቤታችን የጾመችውን ጾም ሐዋርያት የጾሙትን ጾም ምእመናን የሚጾሙት ጾም መልሰን ነው። የዚህ ጾም ዓላማ ስሙ ብዙ ነው አይደል? ጾመ አዳም ይባላል፣ ጾመ ነቢያት ይባላል፣ ጾመ ሐዋርያት ይባላል፣ ጾመ ማርያም ይባላል፣ ጾመ ምእመናን ይባላል። እመቤታችን ጾመዋለች። ሰማይና ምድር የማይወስኑትን አምላክ ጸንሽ ምን ሰርች ወልደዋለሁ አለች። ትህትናዋን ይዋት፣ በዚህ ምክንያት ነው ስራዋን ይዋት ታዲያ ነቢያት መልሰን ብለው በዚህ ጾም አዳም መልሰ ያለ ተመለሰ። ነቢያት መልሰን ብለው ጮኸዋል፣ ተመልሰዋል። ከሞት ወደ ሕይወት መልሰን፣ አሉት ከሞት ወደ ሕይወት ተሸጋግረዋል። ሐዋርያት መልሰን ብለው ጾመዋል፣ ተመልሰዋል። ይማልን ማለት ከመከራ ከፈተና እግዚአብሔር ሀገራችን፣ ቤተ ክርስቲያናችን፣ ሕዝባችን፣ ዓለማችን፣ የሰው ልጆች ሁሉ ከመከራ ወደ ፈተና ከፈተና ከመከራ ወደ በጎ ነገር ከሞት ወደ ህይወት ከልዩነት ወደ አንድነት ከጥላቻ ወደ ፍቅር መልሶ እግዚአብሔር እንደ መላእክት እንደ ቅዱሳኑ አንድ አመስጋኞች አድርጎ ንስሐ ገብተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ተመልሰን እግዚአብሔር መልሶን ያጣነው ነገር ሁሉ ተመልሶልን እግዚአብሔር የምናመሰግንበት ጾም እግዚአብሔርን ውዳሴውን ቅዳሴውን አቅርበን ደስ ብሎን መለሰን እኮ የምንልበት ጾም እንዲያደርግልን እግዚአብሔር በቸርነት ድንግል በአማላጅነት ቅዱሳን በበረከት እንዳይለዩን ለቅዱስ ሥጋው ለክቡር ደሙ እንድንበቃ እግዚአብሔር በቸርነቱ ይርዳን፣ በቸርነቱ ይመልሰን፣ ይመልስልን። ወስብሐት ለእግዚአብሔር።